የባስሊቆስ እንባ ደራሲ ትዕግስት ታፈረ ሞላ፣ ተራኪ ሊሻን ጭብሳ። የባስሊቆስ እንባ አጭር ትረካ አሁን ይደመጣል። ዳባት ስደርስ ወደ ኋላ ተመለሽ ተመለሽ የሚለኝ አንዳች ስሜት ቀስፎ ያዘኝ። ለምን መጣሁ አልኩ ገና ከአውቶቡስ መናኸሪያ ሳልወጣ። በዚህ የምቆየው የሶስት ሳምንት ጊዜ ከአሁኑ ታከተኝ። ከተማዋ እጅግ ጠባብ ብትሆንም ከኔ በቀር የአውቶቡሱ ሰዎች በሙሉ ማለት እችላለሁ ተቀባይ አላቸው። ከመተማ ከአዲስ አበባ ከጎንደር ቅዱስ ዮሐንስን ወይም አዲስ ዓመትን ከቤተሰቦቻቸው ጋር ለማሳለፍ የሚመጡ ወጣቶች ከተቀባዮቻቸው ጋር እየተናነቁ ይሳሳማሉ። እነሱን ማየትም ጠላሁ። ቻው እንገናኛለን፣ አለኝ ከአንድ እስከ አስራ ሁለተኛ ክፍል ድረስ አብሮኝ የተማረው ሞገስ የትምህርት ውጤቱ ደካማ ስለነበረ መተማ የተገኘውን ስራ ሲሰራ ከርሞ እናቱን ለማየት መምጣቱን ነግሮኛል። እሺ አልኩት። ከመናኸሪያው የሚወጡትንና የሚገቡትን አሻክሬ እያየው ምን እንደምጠብቅም አላውቅም። አባቴ እንደምመጣ ስለማያውቅ ሊቀበለኛ፣ አይመጣም። ማን ነው የምጠብቀው? ወደ ቤቴ እንደመጣው ሳይሆን የማላውቀው አገር፣ የማላውቀው ቤት፣ የማላውቀው ማጀት የምገባ ይመስል ሆዴን ለምን ባርባር ይለኛል? ያደግኩበትን ቤት ለምን ጠላሁት? ያን እናት ዓለም ብርሃኔ! አንድ ሰው ጠራኝ። የማውቀው ድምፅ እትሁኔ። እፊቴ ላይ ያሳረፈችው ፈገግታ ሊጥለኝ ደረሰ። ሻንጣይን ጣል አድርጌ ተጠመጠምኩባት። ሻካራ መዳፎቿ ፊቴን አፈሱት። ድርብርብ ከንፈሮቿ ጉንጮቼን በምራቅ አበሰበሱት። እቅፍ ስታደርገኝ ጀርባዬ ላይ ያረፉት ክንዶቿ ጉርበጡኝ። የአዳፋ ጨርቋን የኩበት ሽታችዬ እኔም ጥብቅ አድርጌ ሳምኳት። በዚህ መሳሜ ውስጥ ዕድሜ እንደመመግባ ታውቃለሁ። እናት አለም ረገኝ መጣሽ። አባትሽስ? መምጣትሽን ሰምቷል? እሰይ እሰይ። እናት አለም አይ ያች እናትሽ ሳሁን ባየች አለች። እንጀራ እናቴን ማለቷ ነው። እትሁኔ በነጠላ ጫፍ እንደ ከንፈሮቿ የወረዙትን አይኖቿን እያበሰች በሦስት ዓመት ውስጥ እንዴት ተለወጠች! ፊቷ እንደ እሳት መጫሪያ ገል የተፈጥሮ መልኩን አጥቶ ከል ለብሷል። አንድ ልጇ እኔ የስድስተኛ ክፍል ተማሪ እያለው በግፍ ተገድሏል። ማንን ልትቀበል መናኸሪያ ተገኘች እያልኩ ሳት ሰላስል ውይ አፈር በሆንኩት እስኪ ቆይ አፍሽንሻሪ፣ አለችና ዞር ብላ በድንጋይ ጠረጴዛ የተቀመጠውን ትልቅ ቆሎ መሸሽ ላይ የሽንብራና ገብስ ቆሎ ቆንጥራ ሰጠችኝ። ቆሎ መሸጥ ጀምራለች ማለት ነው። ችግሩ እየጠናባት መሄዱን አወቅኩ። ባሏ ብሔራዊ ውትድርና ሄዶ ልጇ ከመሞቱ ከሁለት ዓመት በፊት መርዶ ሲደርሳት ከልጇ ጋር ጠላ መሸጥ ጀመሩ። ልጇ መስጋናው ጨዋታ አያምረውም። አብሽሎ ደረቆቱ እንኩሮ ሁሉ የእሱ ድካም ውጤት ነበር። መመረቅሽን ዋለ አባቴ ዋለ ይባላል ሲነግረኝ አያርጎ ደስ ያለኝ። ድረብረብ ከንፈሮቿ እየተነባበሩ አፈጠጡብኝ። አዎ ትሆኔ፣ ደህና ነሽ አይደል? አልኳት። አይ ልጄ፣ የዳባት ሰው ውሎ ይግባ። ምን ሆናለሁ እኔ አንችናት፣ እያደርኩ እየለመለምኩልሽ። የዳባት ሰው ውሎ ይግባ አለች። አይ ትሆኔ፣ አልኩ የሰጠችኝን ቆሎ ጃኬቴ ኪሴ ውስጥ እየከተትኩ እቴ እችት አርደጃኑን እውነቴን እኮ ነው። የዳባት ሰው ውሎ ይግባ። ምን ሆኝ አንድ ልጄን ባጣ ድፍን የዳባት ሰው ልጅ ሆነኝ እቴ እችት አለች እትሁኔ። እቴ እችስ በማለት ፈንታ እቴ እችት የምትለው ባለ ሶስት ከንፈር በመሆኗ ይሆን ብዬ አሰብኩ። በሂጅ ወደ ቤትሽ ትንሽ ልቆይና ገበያውን አይች መጣሁ። ማታ እናወጋለን። ሂጅ ሂጅ ልጅ አለሜ በገረሩ እጆቿ ገፋ ገፋ አደረገችኝ። እሺ በቃ በጊዜ ነኝ አልኩና ወደ መናኸሪያው በር ተንቀሳቀሱ መጭነኝ። ኧረ እቴችት፣ ትንሽ ገበያው ሊየው እና ከውኘው መጣሁ እቴችት። የእህትሁኔን መልስ ከኋላ እየሰማሁ ወደፊት፣ የእህትሁኔን ህይወት ከኋላ እየጎተትኩ ወደፊት። ትዝ ይለኛል ቀኑ አርብ ቀን ነበር። የጠዋት ፈረቃ ተማሪ ነበርኩ። በነገራችን ላይ ትምህርት ቤት መሄድ አልወድም። ብዙ ጊዜ አልጋ ስር እየተደበኩ እቀራለው። በዚያ ዕለት ያለ ወትሮ አምስት ሰዓት ላይ የመውጫ ሰዓት ተደወለ። ግር እያለን ደሞ ደስ እያለን ቤት ቤት የአይጢቲ ጎረቤት ቤት ቤት የአይጢቲ ጎረቤት። ግን እንዴት እንዲህ አይነት ልምድ አመጣን አየት እንዴት ጎረቤታችን ሆነች? እየተጫጫህን ከዳባት አንደኛ ደረጃ ትምህርት ቤት ግቢ ተክተል ትለን ወጣን። ሁሉ ነገር ግራ ያጋባል። ከተማዋ ሌላ ሆናለች። መምህራኑ፣ ዘበኛው፣ የመንገዱ ሰው ሁሉ ሌላው ሆኗል። ልጅ አዋቂው አንድ አይነት መልክ ይዟል። እንደ ጎሽ ጠላ የደፈረሰ አይን፣ የተቋጠረ ግንባር፣ በቁጣ የነደደ ፊት ወደ አንድ አቅጣጫ ይተማል። ምሳር፣ ደንጋይ፣ ቆመጥ ያልያዘ ሰው ቢኖር ገና ወግ ያልሰማ ነው። ተማሪዎች ብቻ ነበርን። ሰማዩ እንኳን ያን ቀን ሌላ ሌላ ነበር። በሰማያዊው ጣራ ስር የሚንፈለፈለው ጥጥ መሳይ ደመና ድንገተኛ እሳት የሚያጋየው መስሎ ላያችን ላይ ይንቀለቀላል። አየሩም ያን ቀን ሌላ ሌላ ነበር። ነፋሱ አቧራውን እያነሳና እያፈረጠ ይቆጣል። መሬቱ ጥርሶቹን አግጦ እናድቀው የሚል ይመስል ያጎነበሰ ሁሉ ድንጋይ አላጣም። ግራ ተጋብቼ ወደ አንድ አቅጣጫ ከሚተማው ጋር እየተሽለኮሎክ ስተም አባቴን ትልቅ ድንጋይ ይዞ ከህዝቡ ጋር እሳት ለብሶ እሳት ጎርሶ ደም ስሩ እገጹ ላይ ተነጥፎ አየሁት። ባባ ባባ እየጮኩ ተከተልኩት። አይሰማኝም። እትሆኔ ልጄን፣ አይኔን፣ አይኔን፣ አይኔን እያለች ስትሮጥ አየኋት። እትሆኔ እትሆኔ! አትሰማም። የህዝቡ ሁሉ ጆሮ አንድ ድምፅ ብቻ ይሰማ ነበር። በግፍ እንደፈሰሰው የአቤል ደም የእትሁኔ ልጅ የምስጋናው ደም ጩኸት ከስራውና ከቤተሰቡ በቀረ ለምንም ነገር ግድ የለሹን አባቴን እንኳን ግድ ሰጥቶ ታየው። ያስፈራል፣ ህዝቡ በአንድ ላይ በአንድ ጊዜ በአንድ ነገር ላይ ሲቆጣ ያስፈራል። ከየቤቱ የወጣው ሰው ፖሊስ ጣቢያ ሲደርስ ቁጣው ጨመረ። አውጡት፣ የውጣ አውጡት! አውጡት! የኢያሪኮን ግንብ ያፈረሰው የጩኸት መዓት ደካማዋን የዳባት ፖሊስ ጣቢያን ሊበታትናት ደረሰ። ፖሊስ በህዝቡ ላይ መሳሪያ ነጣጥሮ ሊመልስ ሞከረ። ያስፈራል። ህዝብ በአንድ ላይ በአንድ ጊዜ በአንድ ነገር ላይ ሲቆጣ ያስፈራል። አውጡት! አውጡት! ይውጣ! የፖሊስ ጣቢያው አዛዥ በከፍተኛ ድንጋጤ ተውጦ ድምጹ እየተንቀጠቀጠ ይገባኛል ብትቆጡም፣ ፍርዳችሁ ነው ፍርዳችሁ ነው ይገባኛል። ወንጀለኛውን በአስቸኳይ ለፍርድ እናቀርባለን ሲል፣ ይሄ ሁሉ ቁጣ ምስጋናውን ለመግደል ነው ብዬ አሰብኩና ግራ ተጋባው። ምንም ሊገባኝ አልቻለም። አውጡት ይውጣ፣ አውጡት፣ አውጡት! የህዝብ መልስ ይሄ ብቻ ነበር። ምስጌ፣ ልጄ፣ ልጄ፣ ምስጌ፣ ልጄ፣ አለሜ፣ ወይኔ፣ ወይኔ፣ እቱ ሁኔ ወደ አንድ አቅጣጫ እየተመለከተች መሬት ላይ ትንፈራፈራለች። የሷን አይን ተከትዬ ሳይ አራት ወጣቶች ምስኪን ተሸክመው ከህዝቡ መሃል ቆመዋል። ፊቱ በደም ስለተሸፈነ ያወኩትም በልብሱ ነው። ዋይ ብዬ ጮኩ፣ እሪ አልኩ። የኔ ጩኸት ግን ለእኔ ብቻ ነበር። አውጡት ይውጣ፣ አውጡት፣ አውጡት ይላል ህዝቡ። አሁን ገና ገባኝ። ለቅሶ ይንም ቆምኩ! አውጡት! ዛሬ ጥጋብ ነፍቶት ነው። ካለሱ ሬሳ ምስጋናው ዛሬ አይቀበርም። አውጡት! የድሃ ልጅ በአገሩ ሰርቶ አይብላ፣ የድሃ ልጅ እናቱን አይርዳ። እንዴት እንዴት ብንናቅ ነው! የሸጣትን የጠላ ሂሳብ ይዞ ጎንደር ሄዶ ለእናቱ አዲስ የፈረንጅ ቀሚስ ሊያመጣ ከቤቱ ወጣ። ከደባርቅ የመጣ አውቶቡስ ውስጥ ሊገባ ሲል ጥጋበኛው እንቃርጎ ግፍትር፣ ምን ነው ሲለው፣ እንዴት ምን ነው አልከኝ ብሎ በሽጉጥ ድፈት ቃል ሳይተነፍስ እንዴት ምን ነው አልከኝ? ብሎ ሽጉጥ። እንዴት ያለ እብሪት ነው? ጥጋብ ነው ወይስ ጥጋብ? እንዴት እንዴት ቢደፍረን! ፉከራ በፉከራ ሆኗል። ሰው ዶሮ የጠገበ አውጡት! አውጡት! ይውጣ! የእያሪኮ ግንብ ተንቀጠቀጠ። ህዝቡ ወደፊት ገፋ። የፖሊስ አዛዡ ድምፅ እንደገና ተሰማ። የተከበራችሁ የዳባት ከተማ ህዝቦች፣ ቁጣችሁ ተገቢ እንደሆነ ይገባኛል ሲል ህዝቡ የፖሊስ አዛዡ የሚለውን ለመስማት እረጭ አለ። ምስጋናው የእናንተ ብቻ አይደለም። በትህትናው የሚታወቅ መልካም ስብዕና ያለው ወጣት እንደነበረ ሁላችንም እናውቃለን። በተፈጠረው ነገር መንግሥት እጅግ አዝኗል። ጥፋተኛው የልጁን ደም ለወረዳው አንድ ትልቅ ልማት በመስራት ልካስ እያለ ነው። ከዚህ በላይ ያዳመጠ የለም። ከአስፈሪው ጩኸት በብዙ ጥፋ የለ፣ አውጡት፣ ይውጣ አውጡት፣ የልጃችንን ደም በገንዘብ ተደፍረናል፣ ተደፍረናል፣ ተደፍረናል። ዳባት አሻፈረኛለች። ወደ ምስጋናው አስክሬን ተመለከትኩ። አውጡት፣ አውጡት፣ ይውጣ። የፖሊስ አዛዡ ድምፅ እንደገና በከፍተኛ ጭንቀት ተውጦ ተሰማ። የተከበራችሁ የዳባት ህዝቦች ሆይ፣ ተረጋጉ፣ ተረጋጉ። በድምፅ ማጉያው በከፍተኛ ጭንቀት ተውጦ የፖሊስ አዛዡ ተናገረ። እንደ ነብ መንጋ ዝዝ ሲል የነበረው ህዝብ ምራቁን ዋጠ። የሁሉም አይን ፖሊስ ጣቢያው በር ላይ ተተክሏል። ያስፈራል። አይኖቼን አሽሎክልኬ እትሁኔን አየኋት። ፊቷ ቀይ ቀለም የበዛበት የስዕል ደብተር መስሎ ለቅሷን አቁሟ የልጇ አስክሬን ላይ አፍጥጣ እናቴ ደህናት ተወኛትንም ነበር ልጄ ለእናቴ አንድንኛ ትለውም ነበር ልጄ እናቴ ላስደስት ጎንደር ሊሄድ ነው አትለውም ነበር ልጄ። እናቴ ምን ትሆናለች፣ አሻሮንስ ማን ይቆለዋል፣ አትለውም ነበረ ወይ ልጄ። አብሽሎንስ ማን ይጋግረዋል፣ አትደለኝ እባክህ አትለውም ነበረ ልጄ። ተው በጥይታ አትጫወት አትለውም ነበር የኔ ልጅ። ተው በጥይታ አትጫወት አትለውም ነበር የኔ ልጅ። እናቴ ባንድ ልጇ ስታመሰግነ ትኖር ነበር አትለውም ነበር። ንሳኘት በላ አትለውም ነበር አንጀቲ ትላለች። የፖሊስ ጣቢያው በር በጥቂቱ ተከፈተ። የኢያሪኮ ጩኸት ግንቡ እስኪ ፈርስ ድረስ ቀጥሏል። ምስጋናው ከዛ በኋላ በክብር ተቀበረ። የትውልድ ከተማዬ ከመንገድ ሥራው በቅርቡ ተቋድሳለች። መላ ሀገሪቱ በኖረ አቧራ ስለተሸፈነች መሀል ለመሀል የተዘረጋው አስፋልት መንገድ እንደ ታይታ ሥራ ቃርሚያ ላይ የፈሰሰ ኑግ መስሏል። በንጉ ላይ እየተረማመድኩ ተሻገርኩና ሮመኛ ሰፈርን ወደ ቀኝ ትቼ ወደ ሰፈራችን ገሰገስኩ። አባቴ ናፍቆኛል። ባለ ሁለት ተካፋች በር ያለው ቤታችን እንደ ድሮ ገርበብ እንዳለ ነው። ከበሩ በስተ ቀኝ በኩል አባቴ ልብስ ስፌት መኪናው ላይ አቀርቅሮ እግርና እጁን ይንጣል። ሳየው ናፍቆቴ ያገረሸ፣ ሳየው ሆዴ ተላወሰ፣ ሳየው እንባ አይኖቼን ጋረደኝ። ራመድ ራመድ አልኩና ባባ ብዬ ጮኩ። ከመቅስበት ቀና አለ። ወደ እሱ ስሮ ጣየኝ። ከመቼው ከልብስ መስፊያ መኪናው ላይ ተነሳ። ፊቴን አንገቱ ስራ አድርጎ አቀረኝ። ብርሃኔ መጣው፣ ሳቴ መጣሽልኝ፣ እምዬ ዝም ብለሽ መጣሽ? በእጆቹ ጉንጬን ይዞ እየሳመኝ አከታትሎ ይጠይቀኛል። ፊቴን ቀሰቀሰኝ። ባባም እንደ ተሆኔ ሲስም ምራቅ መርጠት ጀመረ ብዬ አሰቡና፣ ጉንጬን በመዳፌ ጠርጌ ያየሁት ደም ነበር። የባባን ጣቶች ላይ እሱም ገባውና ጣቱን አፉ ውስጥ ገብቶ ደሙን ምጥጥ አድርጎ ተወው። ታዩ ያቆማል። ድንገት ስትጠረኝ እኮ ደንግጬ፣ መርፌው ደሙን እንደዘራ ደሙን እንደመጠጠ ደሙን እንደተፋ መኖሩን አውቃለሁ። ሻንጣዬን ተሸክሞ በሩን ከፍቶ ቀድሞኝ ገባ። አለም ልጅሽ መጣች እኮ። አለም ወደ ጓዳ። አለም አባቴ ጎበጥ ማለት ጀምሯል። አሮጌ ኮቱ መቀመጫው ላይ ቆርፍዳለች። የባስሊቆስ እንባ ደራሲ ትዕግስት ታፈረ ሞላ፣ ተራኪ ሊሻን ጭብሳ። የባስሊቆስ እንባ